ር ጣ እንዴት ነሽ? ደህና ነሽ ወይ? ይመስገን ደህና ነኝ። አሁን ስልክ እኮ አይሰጥም እዚህ አልተፈቀደም። እና ነበሩ ይሄዳሉ። ዛሬ ስልክ አይሰጡንም። ደግሞ ሴትየዋን እንደዛ ብንልም እኮ እዚህ ዱላ ነው ምናምን ያለው ብቻ የሆነ ልጅም ነበረ በእናትሽ እጅ አብሮ የሚሰራ እሱ ራሱ አብዶ ጨለማ ውስጥ ዘግተውታልኝ። ሌላ ቦታ ደግሞ የሆነ ብር ካላመጡ ምንድን ነው ይሄ ጥፍር የወንዶቹን ጥፍር ይነቅላሉ ምናምን። ብቻ ያለው ነገር ጥሩ አይደለም። እንደዛ እንትን የሚቻል ከሆነ ኢትዮጵያ ያለውን ነገር እንደዛ አድርገኛ ሴትየቱ ከሁን በፊት ብለን ነበረ አስር ሺ አስር ሺ ዶላር ክፈሉ ተባለ።

እኔስ በታኝ የምጽፍልሽና ላየፎምንዴ በዚህ መለስኩላት። እነዚህ ልጆች ናቸው ደግሞ እዛ ያሉት የሚያስደውላት ስልክ ተከልክለዋል ብላለች። ዋትሳፕ እንትን ብሏልኝ ባለፈው በእናንተ ስልክ ዋትሳፕ እንጠቀምበት ስላሉ እንትን ብለዋል። ደግሞ እስኪ አሁን መንግስት የሚሆነ ነገር ያደርጋል እየተባለ ነው ያ ከሆነ እንጂ አስር ሺ ዶላር እ ይከፈላል የቢዛና የትኬትማ ቢሆን ጥሩ ነበር። ያወጡት ወጭ ግን ከኤርፖርት አንስተው እንደዚህ እየተቀባበሉ እየተቀባበሉ ብዙ ወጭን ያወጡት። ስለዚህ እንትን የለም ዱሎ ተዩው እሱማ መቀመጫችን ነዷል፣ ነዷል። በኤሌክትሪክ ነው የምትደበደበው፣ ቻርጅ ተደርገሽ ዱላ አለ። ሰላም እና እንትና እንዲሁም መቼ ዕለት ነው የበዓል ዕለት የቻይኖች በዓል ተጣሉ። እዚህ ቦታ እንዴት አምጥተሽ ከተሽ? እሷ ደግሞ ሁሉን ነገር እስካም እንደሆነ ያቀሉ ነግሬያቸዋለሁ ሁሉን ነገር ነግሬያቸዋለሁ አለች። እኔ ደግሞ እንዴት የዛኔ እንደዛ የተናገርኩሽ ማርያምን። በኤሌክትሪክ ዱላ እንዳለ እያወቀች ሄዱ ስካሚንግ እንደሆነ ስርቆት እንደሆነ ወንጀል እንደሆነ እያወቀች ከሴተኝነት ተኳዳሪ የተናነሰ እግዚአብሔርን በዛ ላይ ብር ካላመጣሽ የምትደበደቢ ከሆነ እንደዛ ሁሉን ነገር ነግርሻ ለምን አመጣችን ብዬ ጮኩኝ። አሁን ልጆቹ እነዚህ ራሱ በቃ አንሰራም ብሎ እዚህ ሀገር ዜጋ ስለሆኑ ሊሄዱ ነው። በዚህ ስልክ እንኳን አላገኘሽም። ዝሮ ዝሮ አሁን ማድረግ ያለብሽ እዚህ የሞተ ሰው ያለ መሰለኝ እያሉ ነው። ዛሬ አንድ ሰው ነው ሁለት ሰው ሞቷል ተብሏል። እኔ ወንዶቹን በለት እንትን ይላሉ፣ ጥፍር ይነቅላሉ ከሆነና ደግሞ ለቻተሯ የሆነ ነገር ከነግርሻት ለሰዎቹ ዳያቱ ታቃጥራለች። ለመጣችን አንድ ነገር እንዳትነግሪያት፣ እኔናችን እንዳወራነ ራሱ ማወቅ ያለባትም። ካወቀች በቃ ትናገራለች፣ እዛ ውስጥ ነው የምሰራው። ለነሱ ካወቁ ችግር ነው። ስለዚህ ምንም ያወጣ የነሱ የሚጠይቁት ገንዘብ ብዙ ነው፣ የወጡትን ወጭ ሳይሆን ወይ እዛ ሚዲያ ላይ በቲቪ ተናግሮ መንግስት ካላስወጣ ነዚህ ቦታ የሚወጣ አይደለም። እንደምታወሪው ቀላል አይደለም። በጣም ከባድ ናቸው። ያ ጨለማ ጨለማ እሪ ብት የማደርሽበት ማትደርሽበት ሀገር፣ በዛ ላይ ሀገሪቷ ሁኔር የሚኖሩበት ሀገር መንግስት የለም፣ ፖሊስ የለም፣ ምን የለም ህ አይነት እስር ቤት ይሻላል። ይህን ይመስላል። አ በጣም ያሳዝናል። በእውነት የሳውዲ እስር ቤት ይሻላል እስከምትል ድረስ በጣም እያለቀሰች እንትን እያለች የላከችውን ያው ወዲው ወዲው ስለሚጠፋ ወዲው ወዲው ዘው እንዳለችው፣ ስልካቸውንም ስለተቀሙ በሰው ስልክም እየተደበቀች ስለሆነ የምታወራኝ ደግሞ እንትን ተደርጎ መልሶ አስተርጉመው እንትን ይሉታል፣ እና ካስተረጎሙ ደግሞ ያንን ካወቁ ጭራሽ ይጨመርባቸዋል። ምን አልሽኝ? እናት ይቅርታ። ችግር የለም አቡዬ፣ እያለቀሰች እናንትን እያለች ሪከርድ አድርጋልኝ ነበረ ከዚህ በፊት ማለት ነው። ከዚህ በተጨማሪ በጣም እንትን የሚል ግን ወደ እኔ ወደ ሌላ ፓክዋርድ ሳላደርገው ሳላስተላልፍ ድሌት አሉት። ምክንያቱም እየተደበቁ ስለሆነ እንትን የሚሉት ወዲያውኑ ነው የሚያዩባቸው። ያስተረጉማ አዎ

እኔ ሁሌ ላይ በከታተላታለሁ በኤርፎን ደብቄ ያው ስልክ መግባት ስለማልችል ነው። ላይብ ላይ ሀቢባ ትገቢ እና እንደዚህ እንደዚህ ታይላንድ ቦታ ትሄዳለች እና እስኪ ድምፅ ሆኝ፣ አለዛ ደግሞ እንደዛ በያተኝ። ከዛ ሲቀጥል ደግሞ ማንቅን ልቦች ጋር ተስፋዬ ነው የሚመስል የሚባለው የህግ አማካሪ ነው እሱ ጋር እንትን ላይ ሁሌ ላይብ ላይ ትገቢያለሽ ብዬ አስበ ጠብቄች። ይሄ ደግሞ ሰላም ሰላም ድምፅ ሆኜ እያሉ እና እያስመዘገቡ ነው ስም እና አድራሻሽን፣ እህቴ እንደዛ አድርጊልኝ እና ግማሾቹ ሩጠዋል። የሆነ ልቤ ስለሚያመኝ አቀበት ምናምን ስለነበረ አሮጥኩም ይሁስከሁን አልወጣንም። ከዛ ሲቀጥል ደግሞ የሆነ ልጅ አለ ቬኑስ ስልኪ ስጥሽ እና አውሪው በደንብ አድርገሽ ሂዱንም ጨቅጭቂያታ ቤል እንዲሄድ እዛ ሂዱ እንዲያመለክት በያል እንዳትሰሚ ውሸት ነው። ድራይቭ እያረኩኝ ስለሆነ ነው። በኋላ እገባለሁ ይጠይቅሽና ም እንዳትሄጂ፣ እሺ። ሌላ ማይ ላይፍ ቢ ምትልም ውሸት ነው እያለች ነው። ማይ ላይፍ ቢ ለምንድን ነው ውሸት ነው ያለችው? ማይ ላይፍ ቢ እናት፣ ችግር የለም ሪከርድ ስለሆነ። ለምንድን ነው ውሸት ነው ያለችው? ማይ ላይፍ ፒክ ማታውሪ ከሆነ አንቺ ነሽ ውሸታም። አስገብትሽ አለ ውሸት ነው ብለሽ ጽፈሽ ኮመንት ላይ ሳብኩሽ፣ ሶ አስገባሁሽ። ገብተሽ ካላወራሽ አንቺ ነሽ ውሸታም። ነቅላ ወጣች። ስለዚህ የማያወራ ነው ውሸታም። ሁ መብራት ይዞኛል። ልንገርሽ ቶሎ ቶሎ ቆይ ልንገርሽ። እኔ ታይሙ ስለማይመቸኝ ነው፣ ሐዊ ይኸውልሽ። አሁን ልክ የሊቢያው ሲነቃ በዚህ አይነት ሙድ ጀምረዋል። በደምብ ዲፕሊ ሲሪየስሊ ቼክ አድርጊያት። በእርግጠኝነት ግን ይሄ ስታይል ተጀምሯል። ሲያወሩ ፐርፌክትሊ ሰምቻለሁኝ። ቲጂ መሆኗ ሳይሆን በሌሎች ልጆች ይሄንን ታሪክ ሰምቻለሁኝ። ና ውሸት ነው። በደንብ ዲፕሊ ቼክ አድርጌ ን ገንዘብ አላሰባሰ እንደ ሊቢያው ተጀምሯል። አይ ይፈርትሽስ ልፋትሽስ ልጆች እያወሩ ነበር። ይቅርታ እና ማሬ፣ እኔ እኮ ገንዘብ አላቸው። እኔ እኮ ገንዘብ አላሰባስብም። ኢንዳይሬክትሊ ሰፖርት የሚያደርጋቸዋል ይሄንን ሙድ ጀምረዋል። ሀውዬ፣ በእርግጠኝነት ነው የምነግርሽ። እሺ ልትሆን ትችላለች፣ ግን ፋይቭ ፐርሰንት። ልክ እንደ ሊቢያው ሙድ ተጀምሯል። የገጠመን ኬስ ስላለ ነው። መንገድ ላይ ስለሆንኩኝ ነው። ካመሸሽ የምትቆይ ከሆነ ተመልሼ እገባለሁ እነግርሻለኝ። በትክክለኛው በማስረጃ ካልሆነ ደግሞ ሌላ ጊዜ እንትንልሻለሁ። ችግር የለውም፣ አለሁኝ። እስከ ቤት ደርሰሽ ነይ፣ እሺ? ታስረጅኛለሽ? እሺ። እኔ ደግሞ ለትይጂ ጥያቄዎች አሉኝ። አንደኛ እኔ ገንዘብ ላሰባስብልሽ ነው የመጣሽው? ይጂ አይ በጭራሽ እኔ ገንዘብ ፈልጌ አይደለም ፈልገሽ ነው እኔ ድምጽ ፈልጊያለሁ ብዙ ሰዎች እየተሰቃዩ ጥያቄ ስጠይቅ ባጭሩ ማር እሺ፣ ጠይቄ እውነት ሆኖ ካገኘውት ዓለም ትክክል አደለም ቢል አይዶንት ኬር ድምጽ ሆናለሁ። እኔ ላመንኩበት ነገር እስከ መጨረሻው ነው ሚሄደው። ስለዚህ አንደኛ ቪዲዮ ታበሪያለሽ። ሁለተኛ ጥያቄ አንቺ ገንዘብ ላሰባስብልሽ አይደለም አደለ የመጣሽ አይደለም ፈለጋች ነው ድምፅ ምንም ችግር የለውም። አንድ ሁለተኛ ነገር ደግሞ እህትሽ ስልክ የላትም ስልካቸውን ይቀማሉ ብለሻል። እሷ ግን በድምጿ በሄድፎን ሀቢባን ላይፍ ሳዳምጥ ነው ሙለው አለች። ይሄ ነገር አይጋጭም። ኮምፒውተር አለ ሀቡዬ እ ኮምፒውተር አለ። መከታተል ይችላሉ፣ ግን ውስጥ ገብተው ማውራት ምናምን ማድረግ አይችሉም ይመስለኛል ። እኔ በዚህ እንትን አይደለውም ግን፣ ስልካቸውን ተቀምጠዋ ሪከርዷን ብዙ ጊዜ ስልኳን ተቀምታለች። ስልኩም ሁሉም ተቀምጧል። ሌሎችም የገቡም ወደ ኢትዮጵያ የገቡም አሉ። አሁን በቅርብ ሰዓት ማለት ነው። ደላለዋ ደግሞ የላከችልኝ ሪከርድ አለ ከነሱ ጋር የሚያወሩበትም ወደ እሷ የምታወረውም አለኝ። ችግር የለም። በዚህ ማለት ነው። ለገንዘብ ያልሺው ደግሞ ገንዘብ ፈልጌ አይደለም አንዴ ቪዲዮ አብሪ፣ ማርያም። በውስጥም ለእኔ ጽፋልኝ ነበር። አብዬ ከዚህ በፊት ምን ብላ እህቴ ታይላንድ ለስራ ሄዳ ብላ ጽፋለች። አራት ወር ነው እህቴ ወደ ታይላንድ ከሄደች አራት ወር ነው ምናምን እንደዚህ ብላ ጽፋለች። አሁን እሺ ቁጥሩ አልተቀመኝ ና ዋትሳፕ ላይ ላክልኝ ሄርዬ ቴንኪው ሶማች ቲጂዬ ከዚህ በፊት እኔ ቤት ገብተሽ ታውቂያለሽ በዚህ ጉዳይ ገብተሽ ነግረሽኝ ታውቂያለሽ በዚህ ጉዳይ ገብቻ እነግርሽ አላውቅም ግን እከታተላለሁ እሺ እሺ አሁን ቁጥርሽን ትልኪልኝና ስልክ ቁጥርሽን መስዬ ስክሪንሻት አድርጊያት ና ላኪልኝ ዋትሳፕ ላይ ስልክ ቁጥሯን ላኪልኝ በቃ ቪዲዮሽን አጥፊ እና ስልክ ቁጥርሽን ላኪልኝ። የደላላዋን ስልክ ቁጥር ላኪልኝ። መጀመሪያ የራስሽን ላኪ። እኔ ሀቢባ ነኝ ስልሽ ስልክ ቁጥርሽን ትልክ። የደላላዋን ስልክ ትልክልኛለሽ። ለመሲ ነው የምልክላት። አዎ ለመሲ ያንቺን ስልክ ቁጥር ብቻ ትልክላታለሽ። መሲ ለእኔ ዋትሳፕ ላይ ያንቺን ስልክ ቁጥር ስትሰጠኝ እኔ ሀቢባ ነኝ፣ ቲጂ ሀቢባ ነኝ ስልሽ ድምጼን ስትሰሚ የደላ ለዋን ቁጥር ትልኪልኛለሽ። ለክልለለ ጽፈሽኝ አልነበረም? አዎ ጽፌልሻለሁ። ሚስ ገባለሽ። ዛሬ አይደለ ዛሬ ሰባት ሰዓት ቱደ ይላል ቮይስ፣ የምትልክበት ስልክ ቁጥር ማለት ነው። እህትሽ ቮይስ የምትልክበት ስልክ ቁጥር የማን ነው? የታይላንድ ቁጥር ነው፣ ወደ አንቺ ቮይስ የምትልክበት። እንደወጣችሁ እኮ የት ሄደች? ግን ረስታ ማለትም ነቅሏት ይሆናል። አንዳንድ ሰው እኮ እስክርሻት አድርገሻታል። ፊቷ ልላክልሽ። አንቺ ጋርም ተቀምጦ ስፈልገውን መጠየቅ እችላለሁ። እሺ ቁጥሯን ስትልክልሽ ቁጭ በይ እና እዚህ እንዳታጣሽ። እሷ ገስት ላይ ሁኚና ስትልክልሽ ትልኪልኛለሽ። ቁጥሯን አይቲንክ ቁጥር ለመላክ ነው የወጣችው። አታውቅበትም። ቅድም እንደላለዋን ለመጣ ትልካለች። ቁጥሯን ላኪልኝ። አሁን ዋትሳፕ ላይ እኔ ቮይስ ላድርግላት አስገባት። እኛ እኮ ቤት እና እኔ እኮ ከኮመንት ማስገባት አንችልም እስካሁን። ኧረ ሰርቷል ብለሽ አስደስተሽኝ ሳያበቃ ምንድን ነው የሆነው? ስልክሽ ስልክ ከመግዛት አንኩኝ ምናምን ብዬ እንደውም ትዝ አይልሽም። ትላንት እና ነበረ እኔ ና ቤቲ እኛ ምን እናድርግ፣ ንብ ያለን መልሰን እናውራ እንደስ በቃ ከኮመንት ሙት እናረጋለ እንደስ እያል ነበረ። እሺ ኳ ንትናትሉም እናንተ ስልካችሁን አፕዴት አርጋችሁ ወይ እኔ ዲ አርጋ እሷ ራሷ አርገዋለች። እኔ ራሷ አርግ ያለ ትላንት እና እያወራ ነበረም። በቃ እስኪ እኔም ላርግ። ለምን የእናንተ ብቻ የሶፊ ይሰራል የክብሪት ይሰራል። ክብሪት እያለሽ ው የሶፊ ይሰራል። ቆይ ሶፊ ትግባ የሶፊ ይሰራል አይደል? ከኮመንት ላይ ትስባለች። ክብሪ አላውቅም። እኛ ግን ከትላንት ጀምሮ እኛ እያስገባን አይደለም ምንም ነገር። ቅድም ራሱ ማን እንደሆነ አላውቅም፣ ማን እንዳስገባ እኔ አላውቅም። እኛ እያስገባን አይደለም ከትላንትና ጀምሮ። ሶፊ አንቺ ይሰራል አይሰራም? ከኮመንት ላይ ታቡ፣ እንዴት ነሽ? ይሄ እንዴት አላችሁ? መሲ፣ ሁላችሁም አለ። የእኔ ይሰራል ከኮመንት ላይ ግን ትናንትና ምንድነው ስሙ ሪፍሬሽ አርግልኝ አልኩኝ። ኢፍ ዩ ሪመምበር፣ ለምን መሰለሽ በጣም በጣም ብዙ ሰው ሚዩት አረግኩኝ። ከዛ ገብቼ ጉግል ላይ ሳነብ እንደዚህ ሞዴሬተር ሆነች፣ በጣም ብዙ ሰው ሚዩት ስታረጊ ሲስታዘን ቢዩስ ኦፍ ፓወር ፓወርሽን ኦቨርዩዝ እያረግሽው ነው፣ የዛኔ ቲክታክ ስታክ ያደርገዋል። ሞዴሬተር ስታክ ያደርገዋል። ብዙ ሚውት ስላደረኩኝ እንደገና ሪፍሬሽ ስታደረግልኝ ነው መልሶ የሰራልና። መጀመሪያ ቀን ብዙ በቃ ለዛ ነው መድኃኒት ይሰራ ላይሰራ ሰራ። ያው ሉክ አሁን ሪፍሬሽ ጉግል ነው ያለው። ስማርት ሄደሽ ጉግል ላይ ቼክ ማድረግሽ ምናምን ነው። ምን ላድርግ? ስማርት ሰው ሁሌም መፍትሄ ይፈልጋል። ገባሻ? እኛማ ማለሳን ከፈት ነው። ቲክቶክን ትናንትና አጥፍቼ መልሽ ከፈትኩ። ቤትም ልክ እንደሱ የክብሪት ሲስባል የክብሪት ከኮመንት ላይ ሱሱኔ የሳባት ማን ነው አላውቅም። እኔ ሶፊያ። ስለዚህ የክብሪት አይሰራ ማለት ነው ከኮመንት ላይ ታለች ክብሪቴ ስ ይሰራል። ክብሪቴ የሶር ነው። በይ ኢፍ ዩ አር ሄር አሁን ልስታቸው። አሁን ትሞክሩታላችሁ። በቲጂ ትሞክሩት አላችሁ ሞዲሬተር፣ በቃ እኔ ወርዳለሁ። ቁጥሩ እልካለሁ፣ ቁጥሩ አስገባለሁ። ቆይ ቆይ መስዬ

ቤቴ አንቺም ወጣሽ ግቢና ሞክሪው፣ ሪፍሬሽ አድርጌልሻለሁ። ይሄ ነገር እውነት ነው። ማርያምን ጓደኛ የነበረ እንዴት እንደሆነ እኔ እንጃ እንጂ አንድ ወር ቆይቶ ነው የመጡት። አስገቢ ሊንገር ሻቦያ እንዴ፣ ስሚኝ አይነ ዋቃ አለ። እውነት እንደሆነ ከብዙ ሰው ሰምቸዋለሁ። ማሬ እስቷ ቀረች። እንዲህ ናት፣ እየቆየች ነው የምትመጣው። ቅድምም እንደዚሁ ናት። ቲጂ ሌትስ ጎ ጋይስ፣ እንሙላው። ፍላወሩ ሁለት መቶ አስር ላይ ደርሷል። ሶስት መቶ ስልሳ አንድ አድርሱት፣ ፍላወሩ ሙሉት። ከዛ ሜምበሩን ሙሉት። ሜምበሩን መጀመሪያ ከሜምበር እንጀምር። ሌትስ ጎ ሁላችሁም ሜምበር ሁኑ። አንድ ኮይን ነው። ልብ ቅርጹ ንኳት። ከስሜ ጎን ያለችው ልብ ቅርጹ ሁላችሁም ንኩ።